እንግዳ ተቀባይ እንደናንተ ያለ የለም። ሚዲያ ላይ ሚዲያ ላይ ወጥተው ካወቅናቸው ሰዎች ካየነው ፈገግታ የእናንተ ልዩ ነው፣ ከላይ ነው ስጦታ። አሁን አሚን በሉ እኛን መርቃችሁ፣ ረዥም እድሜና ጤናንም ሰጥቷችሁ በጨረቃዎቹ ለመጦር ያብቃችሁ። በደንብ አቀርባለሁ ከእኛ ምስጋናችን ሁለት ጨረቃዎች የሚዲያ መሪ ወለዳችሁልን። ከዚህ በኋላ ግን ድጋሜ ጸብ የለም፣ በደንብ ምከሩልን። የብሩኬም አባት ሆነ እኮ ጋሽዬ የሞሽን ስቴሻል አይዞች ቅማመዬ እነዚህ ጨረቆች በጣም ይገርማሉ፣ እናንተን ወደፊት በደንብ ያኮራሉ። በዩቲዩብ ላይ ፈክታችሁ ምትደምቁ በጽናት አቋም ላይ የምትታወቁ ማን ዩቱበር አለ እንደናንተ የሚያምር? እንዲሁስ ማን አለ ፍቅር የሚያስተምር? አስተዋይ አሳቢ፣ ክፋት የለባቸው፣ ዝብርቅርቅ ባህሪም አይታይባቸው። አይዳ የምትሰጡ ለአዲስ ዩቲበሮች ሁለታችሁ ናችሁ የዩቱብ አርበኞች። ደግሞ በዚህ መሀል ፋሚሊዎቻችሁ፣ አንድ ጥያቄ አለን መልሱ ባካችሁ። ከእንግዲህ በኋላ የሴቲቭ ቪዲዮ ስትስሩ ቤታችሁ ወደፊት ስታዩት እንዳይደብራችሁ። ለእናብሳላት ብሩክ አርያ ብቻ ነው መሆን ያለባችሁ። የቤተሰብ ሀቅን ቶሎ ተወጡና የዛሬ አመት ደግሞ የእናብሳላት አክስት እኛ ምንሆና። ይሄ ጊዜያችሁ ነው ከሁሉም የላቀ። ደስ ብሏችሁ ኑሩ፣ ህልሜ ነው አለቀ። በዚህ አጋጣሚ ሀብ እና መለኘው በፍጹምም ደግሞ ምስጋና ቀርባለሁ። ከጎናቸው ሁሉ አመሰግናለሁ። ላማ ሙሽዬ፣ እንዲሁም ጋሽዬ ትንሽ ምስጋና አለኝ። ቤቱን ከሚሚዬ እኛ ልጆቻችሁ ወይም ኦደንሳችሁ ሁለት አመት ሆነን ከተዋወቅናችሁ ጋሽዬ መካሪ ጨርሰ ነው አልግጥሙ። አዩዬ እናመሰግናለን። ያው ብሩክዬ ግጥሙ ለእናንተ ነው። አዩ ናት እኔ እኮ አስቸግሯት ነው አቀራልኝ ብላይ ነው። ሁላችሁን እናመሰግናለን። የኔ ወርቅ መልእክት አታስተላልፊም እንዴ ዛሬ? እንዴት ጸጣሽ? እሺ ሰላም ቡራዬና ሀይሚዬ የኔ ማሮች እንኳን ደስ አላችሁ። ከዚህ በላይ ከፍ ደስ ፈጣሪ እንወዷቸዋለን። ክብር ልኝ በቃ ጉዞ ወደፊት ውድት ነው ማረጋችሁ። እኛም በጣም ነው እንወዳችሁ፣ እናመሰግናለን። ወብስዬ ድዊት አርጉና አዩዬ መምጣት እንደማትችል ተናግራለች። ግጥሙ እኔ ልከፍተው ነው ያለቀሰች ነው ለዛ መርከድ ያረገች ሊኔትሮ ከላቱ ያለቀሰች ነው ሰው ምንም ማረግ አልችልም። አንድ ያዳምጡ እኔ ንትሩ ልከፍተው ነው ግጥሙ ልከፍተው ነው

በረካ ሆኖ ስላስገባችኝም አመሰግናለሁ። በዛ ላይ ደግሞ ሁለቱም ልጆቼ አላህ እቅፍ ድግፍ አድርጎ ወደ ፊት ለመልካም ያዘልቃችሁ፣ ሰላማችሁን ብዙት ብዝዝት ያደርግላችሁ፣ ጣፊያችሁን ይስጣችሁ፣ የሰው ግንባር ይስጣችሁ፣ ስትወጡ ስትገቡ አላህ ሱብሃነ ወተዓላ ከፊት ከኋላ ይክበባችሁ በጸጋው ድግፍ አድርጎ ያሳድግልኝ የልጆች እኩያዎች ድግ ልኝ እሺ በሰራችሁት ባገኛችሁት በወጣት